አሰላሙ አለይኩም ወረህመቱላሂ ወበረከቱ የሽምሲ ዩትዩብ ቤተሰቦች፣ እንዴት አላችሁ? እንደምን አላችሁ? ከኔጋር አልሐምድሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ትናንትና መካ ነበርኩኝ ማለት ነው። ትናንት ጁማ እንግዲህ ያው እንደምትመለከቱት በጣም ደስ የል ነበረ። መካ ትንሽ ዛሃማ ቢኖርም በጣም አሪፍ ነው፣ ግን ዛሃማ አለ። እንግዲህ ትናንት ሮመዳን ሰባት ነበረ ጁምአ ማለት ነው። ዛሬ ደግሞ ስምንት ነው። ቪዲዮውን እያሰራሁላችሁ እያቀናበርኩላችሁ ያለሁት እንግዲህ፣ ወደ መካ ስከዱ መኖሪያ ፈቃድ የሌላችሁ ባስን መጠቀም አለባችሁ እንጂ የቤት መኪና በፍጹም እንዳትጠቀሙ። ለምን? ሴቶችን ብኮኑ መኪና ተኮራትራችሁ ምከዱ ከሆነ መኖሪያ ፍቃድ ይጠይቃሉ ማለት ነው። ባስ ከሆነ ብቻ አነስተኛዋ ሚኒ ባሷ ከሆነች ወይም ትልቁ ባስ ከሆነ የሚጠይቃችሁ አካል ብዙም የለም ማለት ነው። ግን የቤቶቹ መኪና ትንሽ ትኩረት ያደርጋሉ። ራሳችሁን ጠብቁ ማለት ነው። እና በጣም አሪፍ ነበረ መካ ያሳለፍ ነው ጊዜ ማለት ነው። በሮመዳን ደግሞ በኡምራ ስከዱ በጣም አሪፍ ነው ማለት ነው። ለዱአም፣ ለሁሉም ነገር ልክ ሀጅ እንዳደረጋችሁ ነው የሚቆጠረው ማለት ነው። አላህ ዱአችንን ይቀበለን። እንግዲህ መካ በጣም ደስ የሚል ቦታ ነው። ያላህ ቤት ነው። በጣም ያምራል ማለት ነው። ትናንትና እዛ አሳልፈን ዛህማና ግፊት ነበረ። በትክክል ግፊቱም ዛህማውም በጣም ብዙ ነበረ። ይሄ እንግዲህ ገና ሳንገባህም ነው ማለት ነው። መግቢያው ላይ ያለው ርቀት ነው ማለት ነው። እዚ ላይ ስንወጣ ግን፣ ይህንን ስንወጣ ግን ከመውጫው ላይ ተሰግዶ ሲያልቅ በጣም መዟዟሪያ የለውም ነበር፣ ማለት ነው። እንግዲህ ይሄ ደግሞ ሰፋ እና መሯ ነው። ሮጥ ሮጥ እያሉ የሚሄዱበት ሱና ነው ማለት ነው። ከዚህ ላይ እንግዲህ በጣም ደስ ይል ነበረ። ድባቡ በጣም ደስ ይላል። ውስጣቸው የሚሰማው ስሜት በጣም ደስ ይላል ማለት ነው እንግዲህ፣ ከሩቅ አገር መጥተው መካ ከሩቅ ሀገር መጥተው መካን ይዘግራሉ። እዚህ ደግሞ ቁጭ ብለን መካ የማይሄድ ሰው በጣም ብዙ አለ ማለት ነው። እየሄዳችሁ መካን ጎብኙ። አሰላም አለይኩም ወረመቱላ ወበረካቱ